በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን ሰማዕታት የዚህችን ዓለም ጣዕም በእውነቱ ናቁ ደማቸውን ስለ እግዚአብሔር አፈሰሱ ስለ መንግሥተ ሰማያት መራራሞትንም ታገሱ ውዳሴ ማርያም ዘሐሙስ ቁጥር 6። ታላቅ መንፈሳዊ የንግስ ጉባኤ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጉራጌ ሀገረ ስብከት ጨሃ ወረዳ ግራር ደብረ ስብሃት ቅዱስ ጊዮርጊስ ወበአታ ለማርያም ቤተክርስቲያን እንኳን ለጌታችንና መድኃኒታችን ኢየሱስ ክርስቶስ ብርሃነ ትንሣኤው አደረሳችሁ አደረሰን እያልን የሊቀ ሰማዕቱ ቅዱስ ጊዮርጊስ በዓለ እረፍት መታሰቢያ ሚያዝያ 23 ቀን 2017 ዓ.ም ተምረት በደብራችን በልዩ ድምቀት ይከበራል። ከዋዜማው ሚያዝያ 22 ቀን ጀምሮ እስከ በዓሉ ፍጻሜ የሚቆይ ልዩ ጉባኤም ተሰናድቷል። በቅድስት ቤተክርስቲያን የአስተምህሮ ምላሽ የሚሰጡ መምህራን፣ ሊቃውንተ ቤተክርስቲያን እንዲሁም በርካታ ዘማሪያን ይገኙበታል። በዚህም ወዳጅ ዘመዶ እንዲሁም ቤተሰብ በመጋበዝ ከሊቀ ሰማዕቱ ቅዱስ ጊዮርጊስ እንዲሁም ከእናታችን ቅድስት ድንግል ማርያም በረከትን ይካ ይከፋፈሉ ዘንድ ጥሪያችንን እናስተላልፋለን። ከአዲስ አበባ መጓዝ ለምትሹ ማህበረ ቅዱስ ጊዮርጊስ ዘግራር ምዝገባ በማጠናቀቅ ላይ ስለሚገኝ ከወዲሁ ፈጥናችሁ ትኬቱን በእጃችሁ ማስገባት ትችላላችሁ። ትኬቱን ለማግኘት በሚከተሉ ስልክ ቁጥሮች በ092294 3576 በ0954 301924 በ በ0911456 በ0912009878። ከአዲስ አበባ መነሻ ቀን ሚያዝያ 22 ከንጋቱ 12 ሰዓት መሳለሚያ እህል በረንዳ አካባቢ ደብረ ገሊላ ቅዱስ አማኑኤል ቤተ ክርስቲያን። መመለሻ ቀን ሚያዝያ 23 ከበዓሉ ፍጻሜ በኋላ ይሆናል። ኑ ከሊቀ ሰማዕቱ ቅዱስ ጊዮርጊስና ከእናታችን እመቤታችን ቅድስት ድንግል ማርያም በረከትን እንካፈል። ማሳሰቢያ፣ ክርስቲያናዊ አለባበስና ሰዓት አከባበር የተጠበቀ ይሁን። ረድኤት እግዚአብሔር አይለየን። አሜን። ጊዮርጊስ ጊዮርጊስን